በቁርአን በዚህ በሱረቱ አተውባ ዘጠነኛው ምዕራፍ ማለት ነው፣ ሰላሳኛው አያ ላይ ምን ይላል ቁርአኑ? አይሁድ ኡዘይር የአላህ ልጅ ነው አለች ይላል። ኡዘይር የተባለው እዝራ ነው ይላሉ። እንግዲህ አይሁዳውያን ልክ ክርስቲያኖች ክርስቶስ የእግዚአብሔር ልጅ እንደሚሉት እዝራ የእግዚአብሔር ልጅ ብለው አያውቁም። በዛ መልኩ አይም ጭራሽ እና ቁርአኑ ላይ ግን አለ ወይስ ምንም ሆነ ምን፣ ወደ ክርስቲያኖቹ ግን ነደፍ። ክርስቲያኖች ይላል አልመሲህ የአላህ ልጅ ነው ይላሉ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 ነቢዩ አለይሂ ሰላቱ ወሰላም ለኡማቸው ያላቸው ፍቅር፣ ውዴታ አንድ ሚዛን ላይ ቢቀመጥ የእሳቸው ሚዛን ይደፋል፣ አንስተካከላቸው። ሰላም ለናንተ ይሁን፣ እንዴት አላችሁልኝ? የጌታችን የሱ ፀጋና ሰላም በሁላችን ላይ ጸንቶ ይኖር። ለሙስሊም ወንድም እህቶቼ እንደው አንዲት ጥያቄ አለችኝ። ይሄ ምንድነው እኛ ሙስሊም ማን ነው ያ ሙስሊም እስልምና ኡስታዝ ወይም መምህር ሲናገሩ እንደሰማችኋቸው እንደው ሙሐመድን እንወዳቸዋለን እጅጉን። ግን ሙሐመድ ደግሞ ለእኛ ለአጠቃላይ ለኡማው ያላቸው ፍቅር ግን ከኛ ጋር ሲነጻጸር የኛ የኛ አጠቃላይ ለእርሳቸው ያለን መውደድ አንድ ሚዛን ላይ ተቀምጦ እሳቸው ሙሐመድ ግን ለአጠቃላይ ለእኛ ያላቸው ፍቅር ለብቻቸው አንዱ ሚዛን ላይ ቢወጣ አንስተካከላቸው የሚነሱ በጣም ይመዘናል ብለዋል። ይሄ በጣም ታላቅ የሆነ መውደድ ነው ማለት ነው። ለምሳሌ አሁን ከቢሊየን በላይ ሙስሊሞች አሉ። በዚህ አሁን አሁን ብቻ ማለት ነው እንግዲህ ከረንትሊ። ሰው ከቢሊየን በላይ ሙስሊሞች ካሉ ከቢሊየኖቹ ለሙሐመድ ካላቸው ፍቅር የሚበልጥን አይነት ፍቅር ሙሐመድ ለኡማ አለው የሚል ነገር ያስቀመጡት ከሆነ እዚህ ላይ አንድ ጥያቄ አለኝ። ለምሳሌ በክርስትና ጌታችን ኢየሱስ እጅጉን ይወደናል ብለን እንናገራለን። እኛም መውደዱ ግን የተገለጠበት ነገር አለ። እንደምታውቁት ፍቅር በስራ የሚታይ በስራ የሚገለጥ ነው። ሰው የክርስቶስ በምን ተገለጠ ከተባለ ጌታችን በዮሐንስ ወንጌል ምዕራፍ 15 ላይ እንደተናገረው ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር አለ? ለማንም የለውም አለና ጌታ። ተመልከቱ፣ ነፍሱን ስለ ወዳጆቹ ከመስጠት የሚበልጥ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ነፍስን አሳልፈ ሲሰጠው ማለት ነው፣ ለወዳጆች ከዚህ የሚበልጥ ፍቅር አለ? የለም ማለና ጌታ ግን ስለ ወዳጆቹ አይደለም ጠላቶች ሳለን እግዚአብሔር በልጁ ሞት ከታረቀን ብሎ ተናግሯልና ሮሚያ ምስት ላይ ሰው ለጠላቶች ሳይቀር ነፍሱን አሳልፎ ይሰጠን። በጣም የሚያስገርምን ግን የሆነ ሜር ሰው ሰው ብቻ የሆነ አካል መቶ ነፍሱን አሳልፎ ይሰጠኮ አይደለም። ልክ ፊልጵስዩስ መራፉ ከቁጥር ስድስት ጀምሮ እንደተነገረው በእግዚአብሔር መልክ ሲኖር የነበረው እርሱ የባህሪያን መልክ ያዘ ይላል። የባሪያን መልክ ምን አድረገ ያዘ ያዘን የሚለው ምክንያቱም አስቀድሞ በህልውና ደረጃ በእግዚአብሔር መልክ ሆኖ ይኖር ነበረ፣ እና እርሱ የባዳን መልክ ያዘ ሰውነትን፣ ስጋን፣ ያ ወይም የአብርሃምን ዘር ያዘና ራሱን አዋረደ፣ ራሱን ባዶ አደረገ፣ የውም ለመስቀል ሞት እንኳ የታዘዘ ሆነ ተብሎ ተነገረለት። ፍቅሩን በዚህ ደረጃ ገለጠውና ይሄ ይህ የሚያስደንቅ ፍቅር ነው። መቼም አይደገምም፣ ማንም ሊያደርገውም አይችልም። አሁን ጥያቄው ምንድን ነው? ሙሐመድ እንዲህ ያለ ታላቅ ፍቅር ካላቸው፣ ማለት እንግዲህ በቢሊየን የሚቆጠሩ አሁን ላይ ብቻ ካሉት አንጻር ስናመዛዝ ነው፣ ከዚያ የሚበልጥ ፍቅር ለኡማው ካላቸው በምንድን ነው የተገለጠው የሚለው ለመጠየቅ ሮስቲን ነው።